ሐረግ ድራማ በክፍል ሰማኒያ ስድስት እንግዲህ እናታን የዲቦራ እናት ቤት እየሄደ ነበር ያለቀው። እንግዲህ ዲቦራ እናት ቤትም ሄዶ ምንም ነገር አልተፈጠረም። እሱ አሳግቷት መሆኑንና ለመሆኑን ለማረጋገጥ ፈልጋ ነበር የጠራችው። ነገር ግን እሱ እንዳላሳግታትና አጋቾች ይዘዋት ከነዛ ሰዎች እንዳስመለጣት ነበር ያስረዳት ነገር ግን ሲወጣ ናታን እየሳቀ ነበረ። ስለዚህ በእርግጠኝነት ያሳገታት ናታን ናት። ለማሳመን እየሞከርኩ ነበረ፣ ነገር ግን ጠርጥራ አብኛለች እያለ ነው። ሶ የናታን እጅ አለበት። እንዴትና ለምን ሊያሳግታት ቻለ? በምን ምክንያት? ይህን ሁሉ ነገር ማንም አያውቅም። ቢንያም ራሱ አያውቅም ማለት ነው። ሰራነኝ እያለ ነው የሚሄደው። በሌላ በኩል ቢንያም ያፌት ላይ ክስ እንደመሰረተበትና ና ቀጣይ ወደ መቀመቅ ሊወረውረው እንደሚችል እያወራው ነበረ ለናታን። እንዴት በዚህ ፍጥነት እንዴት በዚህ ፍጥነት ሊሳካልህ ቻለ እያለው ነበረ። ሰው እንግዲህ ያፌትን እንደከሰሰው ና ኤፍራታንም ለእሱ እንደሚያስመልስለት እየነገረው ነበር። በዚህን ሰዓት ነበር ናታን በጣም ነበር የተናደደው። እንዴት እንደዚህ ትለኛለህ? ለመፍራታ ካላስ ፈልጋ ነው ያፌትን ያገባችሁ እንጂ እሱ አስገድዷት አይደለም። እስካሁን ድረስ እንደዚህ ታስባለህ ሆይ? እንደዚህ እያሰብክ ራስን ሞኝ አድርገህ እኔንም ሞኝ አታድርገኝ እያለ ነበር ናታን። የእውነት ነው ከልቡ ነው እንደዚህ እያለ ያለው ናታን ወይስ ደግሞ ቢንያም ላይም እያስመሰለው ነው? የሆነ የጀመረው ነገር ያለ ይመስለኛል። ከድርጅቱ ጋር በተያያዘ ይሁን ከኤፍራታ ጋር በተያያዘ ይሁን ባላቅም ዞሮ ዞሮ ያፊ ናታን እች ልጅ ያሳገተበት የራሱ የሆነ ምክንያት ይኖረዋል። ከልጅቱ ጋር ተግባብቶ ስራ ጀምሮ የሆነ ነገር ማድረግ የፈለገ ይመስላል። በሌላ በኩል እንግዲህ ስንጠብቀው የነበረው ሉሊት ናት። ሉሊት እንግዲህ ያው ያፌት ጣቷን ቆርጠው እንዲያመጡለት ና በቀጣይ ደግሞ ሌላኛው ጣቷን እንደሚደግሙ ነበረ ለአዛዦቹ የነገራቸው። እነሱም እንግዲህ ደውለው ነይ ካልንሽ ቦታ ካልተገኘች የመጨረሻ ቀን ይሆናል፣ ህይወትን ማትፈልጊያት ከሆነ ዛሬ መቅረት ትቻለሽ ብለዋት ነበር። እሷም እንግዲህ ያው ህይወቷን ስለምትፈልገው ስለምትፈራ ያሉበት ድረስ ቀጥ ብላ ሄዳ ነበር። እንግዲህ ምን እንዳደረጓት አይታወቅም። በር ላይ አምጥተው ወርውረው ጥለዋት ሄደው ነበር ማለት ነው። ይህን ያዩት ቤዛና ጽዮን መድረሻ መውጫ መግቢያ ጠፍቷቸው እየተደናበሩ ነው ማለት ነው። ምክንያቱም እዛ ቤት እየሞተ የሚመጣ ሰው በጣም እየበዛ ነው ማለት ነው። ማን እንደሚገድላቸው አይታወቅም። ነገር ግን ሞተው እየተገኙ በጣም ተቸግረዋል። እዛ ቤት የሚኖሩ ሴዎች አንደኛ፣ በመጀመሪያ የቤዛ እናትና ሲቀጥል፣ ደግሞ የቤዛ አባትም እንደዛው ሞቶ ነው የተገኘ። ከዛ በፊትም የሰው ጭንቅላት ተቆርጦ እንግዲህ አንገቱ ተልኮላቸው ነበር። አሁንም ሉሊት ተደግማለች ማለት ነው። ይህ ሁሉ ነገር የሚያደርገው ግን ከኋላ ያለው ያፌት ነው ማለት ነው። እስከዛሬ ድረስ ያፌት እንደሆነ እንግዲህ ማንም አላወቀበትም፣ አልነቃም። ሉሊትም እንግዲህ የመጨረሻዋ ሰዓት ሆኖ ከሞተች ምናልባት ማን እንደገደላት ላይታወቅ ይችላል። ምክንያቱም ከማን ጋር እንደምትሰራ አይታወቅም ነበር። ከኤፍራታ ውጭ ማንም ሊያውቅ አይችልም ነበር ሶ ኤፍራታ ናት ይህ ነገር ልታ የምትችለው እንጂ ሌላ ሰው ማንም ሊያውቅ አይችልም ማለት ነው። ያፊት ደግሞ ይህን ያደረገበት ምክንያት ያው እንግዲህ ከእሷ ጋር ስለሚሰሩ የድርጅቱን ሀብትና ንብረት ስለከሰረበት ሆን ብላ ያስከሰረችው ስለመሰላት እንግዲህ፣ ሉሊት የእውነት ሞታለች ወይስ ደግሞ ምን የሆነ መድኃኒት ሰጥተዋት ነው? ምን ሆና ይሆን? የሉሊት መጨረሻስ ምን ይሆናል የሚለው የሁላችሁም ግምት ነው። በሌላ በኩል ኤፍራታ ገንዘብ እያፈላለገች ነው። ከቤዛም ከራሱ ከያፌትም እየጠየቀችው ነበር። የምፈልገው ነገር አለ፣ ሱቅ መሄድ እፈልጋለሁ እያለችው ነበር። ነገር ግን እሱ አብሮ ሄደው እንዲገዙና ከዛ በኋላ ብሩን በእጁ መስጠት እንደማይፈልግ ነው የነገራት። ይሄ ነገር ደግሞ ኤፍራታን በጣም ና ያናደዳት፣ ምክንያቱም የሆነ ነገር መግዛት እፈልጋለሁ ያለችው ብር እንዲሰጣት እንጂ መግዛት የምትፈልገው ነገር ኖሯት አይደለም ሰው ኤፍራታስ፣ ለምንድነው ይሄን ብር የጠየቀችው? ከገነት ጋር የዲኤንኤ ምርመራ ለማድረግ ወይስ ደግሞ ለሌላ ነገር? ሰላም፣ እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን። ወዲ ቻናል ቤተሰቦች፣ እኔ ጋሉ ሰላም፣ ሁሉ መልካም ነው። ሰብስክራይብ ስለምታደርጉኝ በጣም አመሰግናለሁ። በክፍል ሰማንያ ስድስት እንግዲህ ሐረግ ድራማ ላይ በጣም ብዙ ነገሮች ተፈጥረዋል ማለት ነው። በተለይ አስደንጋጩ የሉሊት መጨረሻ የመጨረሻው ፓርት ላይ ማለት ነው። ብዙዎቻችን እየጠበቅ ነው ነበር ማለት ነው ያፊት እንግዲህ ምን ያደርግ ይችላል? በዛ ክስ፣ ተመስርቶበታል በዚህ ድርጅቱ እየከሰረ ነው፣ በዚህ ደግሞ ኤፍራታ እያጣደፈችው ነው። ሶ ምን አይነት ውሳኔ ሊወስን ይችላል እያለም ብዙዎቻችን የተለያየ ግምት እየሰጠን እንገኛለን ማለት ነው። ናታንስ የጀምረው ስራ ምንድን ነው? ከዲቦራ ጋር የጀመሩት ነገር እውነተኛ ነገር ነው ወይስ ደግሞ ለኤፍራታ ብሎ ብዙ ነገሮችን እሱም ኤፍራታ ሊያግዛት እየፈለገ ነው እያል ነበር። በሌላ በኩል የቢንያምና የጽዮን ነገር፣ የዳግምና የጓደኛው ነገር ብቻ ሐረግ ድራማ አሁን ላይ በጣም ውስብስብ እየሆነ ሄዷል ማለት ነው። በመጀመሪያ ደረጃ ቤዛ እንግዲህ በፍቅር ሰክር እብድ ብላለች ማለት ነው። በየሰአቱ በየደቂቃው ከተዋወቀች ሰው ጋር ማውራት ጀምራለች ማለት ነው። ማታም አይቀራትም፣ ስልኳ ሙሉ በሙሉ ቢዚ ነው ማለት ነው። ሁሌም ከሱ ጋር ማውራት ጀምራለች። በድጋሚ ስለተገናኘን ደስ ብሏኛል ሲላት እንግዲህ እሱ የመጨረሻ ድንግጣ ነበር። እንዴት? መቼ ተገናኘን? እንግዲህ ይህን ነገር ሁሉ አስተባብሎ አልፏል። እሷ የእሱ ቤት፣ የእሱ ክላስ፣ የሷ ፎቶ እንደሆነ አታውቅም። የምታውቀው መንገድ ላይ በአጋጣሚ እንደተገናኙ እንጂ የሆነ ነገር ተፈጥሮ ወይም እንደሚወዳት ድሮ ጀምሮ እንደሚከታተላት አታቅም ነበር ቤዛ። ዞሮ ዞሮ ቤዛ በፍቅር የወደቀች ትመስላለች። በየሰዓቱ በየደቂቃው እየተደበቀች ሁሉ እሱን ማውራት ጀምራለች ማለት ነው። ሰው ቢኒያም ቤዛና አዲሱ ልጅ እንዴት ሊቀጥሉ ይችላሉ? በቤተሰብ ጣልቃ ግብነት ሊለያዩ ይችላሉ፣ ወይስ ደግሞ ፍቅራቸውን አጣጥመው ልክ እንደ ኤፍራታና እንደ ናታን እንደመጀመረው የሚቀጥሉ ይመስላቸዋል? ምን ይፈጠራል? ገምቱ ማለት ነው። በሌላ በኩል ገነት ናት። ገነት እንግዲህ የጉሌት ስራውን ተያይዘዋለች ማለት ነው። ይህንም ያደረገችው ኤፍራታን ለማየት ነበረ። በሆነ አጋጣሚ ኤፍራታን ስታገኛት እንግዲህ የጠራች ሮጣ ሄዳ አቅፋ ናፍቀሺ ነበር ለምን ለማት መጪው እያለቻት ነበር። እኔ እንደውም ገነት እዚህ ጋር ስሰራ ስታያት ኤፍራታ በጣም ተደናግጣ ይህን ስራ ታስቆማታለች ብዬ ነበር ያሰብኩት። በሰአቱ በትንሹን ቢሆን ብትደነግጥም፣ ነገር ግን ብዙም ቦታ ሳትሰጠው ጥላት ወደምትፈልግበት ጉዳይ ሄዳለች ማለት ነው። ገነት ይሄ ነገር ጉዳዩ ባይሆንም ዋናው አላማ ዋና ግቧ ኤፍራታን ማየት ነው። ነገር ግን ብዙ ልታዋራት እንደማትፈልግ የምትሄድበት ቦታ እንዳላት እየነገረቻት ነበር። ጥላት ሄደችው ገንየን ማለት ነው። እናትነቷ ብዙም አሁንም ቢሆን እየቆጫትም አይደለም እየፈለገችውም አይደለም። እኔ ማድረግ ስለፈለገች እንግዲህ ህን ነገር ለገነት አልነገረቻትም ማለት ነው። ቀጥታ ጽዮን ጋር ሄደው ነበር ስላለው ነገር ሲያወሩ ነበረ። ጽዮንም እንግዲህ ስለተፈጠረው ነገር እየነገረቻት ነበር፣ ፍቅር እንደያዛት ከብንያም ድብን ያለ ፍቅር ይዞኛል እንዴት ላድርግ፣ እሱ ደግሞ ሊያኝ አልፈልግም ከኔ እየራቀ ነው፣ ይህን ያደረገው ደግሞ በዳጊው ጓደኛ ምክንያት ነው እያለች እንግዲህ ሁሉንም ነገር ያፌትንም ማን ነግራታለች ማለት ነው። ለኤፍራታ ሶ አሁን ጽዮን ምን ምን የምታደርግ ይመስላችኋል? የእውነቱን ለቢንያም ነግረው አብሮ በፍቅር የሚቀጥሉ ወይስ ደግሞ እንዲሁ እየተደረደረች ራሷንም እያቃጠለች የምትቀጥል ይመስላቸዋል? እንግዲህ ጽዮን በንዴትም በልህም እየተቃጠለች ትገኛለች ማለት ነው። የጽዮንና የቢንያም መጨረሻ ምን እንደሚሆን ሁላችንም መገመት አንችልም ምክንያቱም መግባባት አልቻሉም። ቢኒያም የተፈጠረውን ነገር አያውቅም። ጽዮን ደግሞ የተፈጠረውን ነገር ታውቃለች። ነገር ግን ለቢኒያም አልነገረችውም ማለት ነው። ሁለቱም በልህ እየተጓዙ ነው። ግን ከዛ መሀል ዳጊ ምናልባት ለቢኒያም ሊነግረው ስለሚችል በፍቅር የመቀጠል እድላቸው በጣም ከፍተኛ ነው። ምክንያቱም ጽዮን በጣም ነው የምትወደው ማለት ነው። ሲቀጥል ደግሞ ያፌት ጋር እንግዲህ የተጀመረው ክስ ምን የሚሆን ይመስላችኋል? ያፌትን ወደ መቀመቅ የሚወረውረውና የሚያከስረው ይመስላችኋል? ወይስ ደግሞ ክሱን በራሱ መንገድ ሊያስቆመው ይችላል። ያፌት ሊያከሽፍበት ይችላል፣ የቢንያምን ክስ ምናልባት። ምክንያቱም ብዙ ሰዎች በዙሪያው ስላሉ፣ ሁሉም ሰዎች የሱ ስለሆነ፣ ምናልባት የማክሸፍ እድሉ ከፍተኛ ሊሆን ይችላል። ነገር ግን ደግሞ ላይከሽፍም ይችላል፣ ምክንያቱም የመጣው ዳኛ አዲስ ነው እያሉ ስለነበረ፣ ሶ ያፌት መጨረሻው ምንም ይሆን ይመስላቸዋል? በሌላ በኩል ኤፍራታ ብር እየጠየቀች ነው፣ ከሁሉም ሰው እያጠያየቀች ነው። ለምን ይመስላችኋል? ለዲኤንኤ ወይስ ደግሞ ለሌላ ነገር አይታወቅም። ያፌትንም ጠይቀው ነበር፣ ነገር ግን እሱ ብር መስጠት አልፈለገም። ራስ ወስዶ ሱፐር ማርኬት የምትፈልገውን ነገር መግዛት እንጂ ለእሷ በእጇ ብር መስጠትን አልፈለገም ነበር ያፌት። ይህ ነገር ደግሞ ኤፍራታን በጣም ነው ያናደዳት ማለት ነው። ዞሮ ቶሮ ኤፍራታን የስገምት ብሩን የፈለገችው ከገነት ጋር ዲኤንኤ ለመመርመር ነው የሚመስለው። ሲቀጥል ደግሞ ናታን ነው። በሌላ በኩል ናታን እንግዲህ ከዲቦራ ጋር አብሮ እየተገናኙ ነው፣ ጊዜ እያሳለፉ ነው። ነገር ግን እናቷ እየተከታተለችው ነው። አሁንም ቢሆን ከዚህም በኋላም ቢሆን እንደምትከታተለው ነግረዋለች። እሷ እንዳሳገተችው ጠርጥሯት ጠርጥራው ነበር እየጠራችው ሶስቱ እንግዲህ እንዳላገታትና አጋቾች ይዘዋት ከነሱ እንዳስመለጣት እየነገራት ነበረ። እንግዲህ ልታምኖ ባትችልም በተወሰነ መልኩ ጥርጣሬ ቢኖራትም የምትፈልገውን ጥያቄ ጠይቃ እንዲመለስ አድርገዋለች ማለት ነው። ይሄ ነገር ናታን የእውነት ሆን ብሎ ነው ያሳገታት ወይስ ደግሞ አጋጣሚ? አጋጣሚ አይመስልም። ምክንያቱም ናታን ሲወጣ እየሳቀ ነበረ። ጠርጥራኛለች ማለት ነው እያለ ነበረ። ናታን ምናልባት እጁ ሊኖርበትም ላይኖርበትም ይችላል። ሰው ቀጣይ ክፍላችሁን ገምቱ። ናታና ኤፍራታ ምን ይሆን መጨረሻ ማሻሻቸው ከዲዋራ ጋር ይቀጥላል ወይስ ደግሞ ኤፍራታን መልሶ የሚቀበላት ይመስላችኋል? ቢኒያምና ጽዮንስ መጨረሻቸው ምን ይሆን ይሆን? ጽዮን በቢኒያም ፍቅር የምታብድ ወይስ ደግሞ ነገሮች የሚስተካከሉ? ሉሊት ምን ትሆን ይሆን? ትሞት ይሆን ወይስ ደግሞ የሰጧት መድኃኒት ምናልባት ሊያነቃት ይችል ይሆናል? ገምቱ።